ቀን ወደ ቀን የተስፋፉ ያሉ አደንዛዦች እና እኛ ያላወቅናቸው ነገር ግን እኛን ጎቶ ማህበረሰብን የሚጎዱ ከቻላቸው፣ ይሄንን ቪዲዮ ሼር ኮፒ ሊንክ አድርጉት በደንብ ማለት ነው። ሁላችንም እራሳችን እዚህ ጋር እንድፈትሽ ፈልጋለሁ። ምክንያቱም አንድ ሰው ራሱ የት እንዳለ ሲያውቅ ነው የተሻለ ቦታ መጓዝ የሚችለው የተሻለ ቦታ መራመድ የሚችለው እና የተሻለ ኤክስፔሪንስ ወይም ደግሞ ኮርሶችን መማር የሚችለው እና በራሱም ላይ ለውጥ አምጥቶ ለሌሎች ሰዎችም ለውጥ እንዲያመጡ መርዳት የሚችለው ማለት ነው። ስለዚህ ሁላችንም ቢሆን የራሳችን የሆነ ኃላፊነት አለብን፣ የራሳችን የሆነ ግዴታ አለብን። እዚህ ምድር ላይ ስንፈጠር ራሱ የተፈጠርንበት ዓላማ አለን። ሰው ያለ ምክንያት አይደለም የሚፈጠረው፣ አይደል ዝም ብለን ለመኖር፣ ለመብላት፣ ለመጠጣት፣ ለመልበስ፣ ለመታጠብ፣ ማህበራዊ ኑሮ ወይም ደግሞ ዝም ብለ ኑሮ ለመኖር አይደለም የተፈጠርነው። ሁላችንም ለትልቅ አላማ የተፈጠር ነው። ያንን አላማችንን ማሳካት የምንችለው የተለያዩ አደንዛዦችን በመከታተል ሳይሆን ከጊዜ ወደ ጊዜ ኤክስፒሪያንስ በማግኘት ከጊዜ ወደ ጊዜ ኮርሶችን በመውሰድ ብሎም ደግሞ ለእኛ በሚጠቅመን ቦታ በመዋል ስለዚህ እኛ ግን የዋልንበት ያለ ነው ሶሻል ሚዲያ፣ ጊዜያችንን የምናጠፋው፣ ህይወታችንን የምናባክነው። ሰው የዘራውን ነው የሚያጭደው። አንድ ሰው በቆሎ ከዘራ በቆሎ ነው የሚያጭደው፣ ስንዴ ከዘራ ስንዴ ነው የሚያጭደው፣ ጤፍ የዘራውም ጤፍ ነው የሚያጭደው። በቆሎ ዘርቶ ጤፍ አያጭድም አይደል? ስለዚህ ሁላችንም ቢሆን ዛሬ የምንመለከተው ነገ የምንተገብረው ነው። ስለዚህ ከተግባራችን ደግሞ ልንቆጠብ ይገባል። ከቆሻሻ ነገር፣ ከአጸያፊ ነገሮች ወይም ደግሞ እኛን ከሚጎዱ እኛን ጎትቶ ማህበረሰብን ከሚያደነዙ የነገው ትውልድ እኛን ምን አይቶ ነው ማለት፣ እኛን ከኛ ምን ወስዶ ነው የሚኖረው ወይም ደግሞ ከኛ ምን ወስዶ ነው የሚያበረክተው? ለሚመጣው ትውልድ ሁላችንም ኃላፊነት አለብን። እዚህ ጋር የራሳችን ኃላፊነት ኦልሬዲ መወጣት ማንችል ከሆነ ይሄ ከባድ ችግር ነው። አንድ ሰው የሆነ ነገር ለመወሰን እንኳን ሌሎች ሰዎችን እየሆነ የሚያማክረው ሌሎች ሰዎችን ሄዶ አገዙኝ እርዱኝ ብሎ ከሆነ እርዳታ የሚጠይቀው ይሄ ሰው በራሱ ኮንፊደንስ የለውም ማለት ነው። ይሄን በሌላ ጊዜ እመለስበታለሁ፣ በርካቶቻችንም ችግር ስላለብን ማለት ነው። ነገር ግን ዛሬ ላይ ራሳችንን እንፈትሽ። በቃ የምንከታተለውን ሶሻል ሚዲያ እንምረጥ፣ ለራሳችን ጥቅም የሚሰጠን ቦታ፣ ኤክስፒሪንስ የምናገኝበት ቦታ። ኦልሬዲ እኔንም አለመከታተል ትችላላችሁ፣ ምክንያቱም እኔ የምጠቅማችሁ ነገር እስካሌለ ድረስ ማለት ነው ነገር ግን ባልጠቅማችሁም እንደማልጎዳት። ሀሳብና አስተያየት እንቀበላለን። ሼር፣ ኮፕሊንክ አድርጉት፣ ላይክ አድርጉ። ኮሜንት መጻፍ ትችላላችሁ። ሀሳብ ካላችሁ እዚሁ ላይ ሼር ማድረግ ትችላላችሁ። ዩቲዩብ ላይም ሰብስክራይብ ማድረጋችሁን እንዳትረሱ። ለሁሉም እንዲዳረስና በርካታዎቻችሁ ምናልባት ራሳችሁን መፈተሽ ያለባችሁ እህቶች ወንድሞች ልትኖሩ ትችላላችሁ። ሁላችንም ቢሆን ሰው እዚህ ጋር ራሳችንን